መቼም ነው የማንለያየው ደግሞ አቸስሜ የጠላተን ነገር እንዲተላዩ የሚል ነገር እንዳሰብ እኔና ሀይሚ ምንለይ ለመሰላቸው ሰዎች አንለያየው። በጣም ምንጓደር ሰዎች ነን። እኔ ጋር ስለመለይ ታስቢና ያን ቀን ታኮ ስዱሻ ያለው ግን ሰከንድም፣ ለሰዓታትም፣ ለሳምንታትም የትም መቼም አንለያየው ማለት ሰምታችኋል አደለ? እግዚአብሔር እያጣመረውን ማንም አይለየውም። ማንም በምን ወይ ሊለያየው አይችልም። ከዚህ በፊት ብዙ ነገር ያጋጥሟቸዋል። በፊት ለፊት እነሱን ለማለት ብዙ ሰው ገብቷል አደለ። እሱን አልፈው አሁንም ደግሞ ይሄ ተራ ነገር እያለያያቸዋል ማለት አደለም። እሱ የሰው ልጅ ምንድን ነው የሚያስፈልገው? ትዕግስት ማለት ነው እና እንደማይለያዩ እናንተም ተስፋ ትቁረጡ። ተክስ ተስፋ እግዚአብሔር ነው። ስለዚህ ጠብቆ ማለት ነው እና ሰላም ጤና ይስጠልኝ። ወደ ሰኒ ቤተሰቦች እንዴት ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ብዙዎቻችሁ አወዛግበዋቸዋል፣ ግራም ማጋብቷቸዋል። የእውነት የሚሰሩትን ስራ ከእነሱ ከተግባራቸው የማሄድ ስራ ነው እና ያም ሆነ ይሄ አሁን ብርኬ ሶስት ሲገባ አይሆ ያቆማሉ ብዬ አስባለሁኝ። አሁን ሁለት ሺህ ዘጠና ስምንት ደርሰዋልና ስራን እየሰሩት ያሉት የእውነት ይሄ ድርሰቱ እጃ ኬጂ ነው የሚማረው፣ ማን እንደጻፈላቸው ባይታወቅም ማለት ነውና እናንተ በበጎ መንገድ እያሰባችሁ በበጎ ትርጉም እየተረጎማችሁ ተቀበሉት። አንዳንዴ እልህ ራሱ ማትፈልጉትን ቦታ ያስገባችኋል፣ ማትፈልጉትን ህይወት እንድትኖሩ ያደርጋችኋል። ገብቷችኋል አደለ? አሁን ባለፈው ቅመማ በቃ የመጨረሻ ነው ግን ደግሞ ሁሌ እንዲላለው ብላለች ብታጀራ ላይ ማለት ነው። እናንተ ያቺን የቃላትን ግድፈት ቆርጣችሁ አውጥታችሁ ቲክቶኩን በአንድ እግር አቆማችሁት። አንዳንዴ አስተሳሰባችን በእውነት የአስተሳሰብ ጥበት ማለት ነው እና እና ለውስጥም አትክተቷቸው ብዙውን ያው የጊዜው ርዝመት ቢሆንም መታረቃቸው አይቀርም፣ ይታረቃሉ። እንዲታረቀው ከፈለጋችሁ የእናንተ የሆነ አላደለ ባቸኩሉ ባጭሩ ማለት ነው። አንዱን ረግጣችሁ አንዱን አንስታችሁ፣ ብሩኬን እየዘቀዘቃችሁ ሀይሚን አንስታችሁ፣ ሀይሚንን በዛው እየዘቀዘቃችሁ ብሩኬን፣ ኧረ በስመ አብ ደጋፊ ባትሆኑ ጥሮ ነው አድናቂ ሆኑ። በእውነት አድናቂና ደጋፊ ይለያያል። ሁለቱም ለእናንተ አንድ መሆን አለባቸው፣ በማክበር ሰው በመሆናቸው ማለት ነው። የመውደድ ያለመውደድ የራሳችን ምርጫ ነው፣ ግን ደግሞ ሰው በመሆናቸው አክብሯቸው፣ በሚሰሩት ስራ ውደዱላቸው። ማለት ብትወዱላቸው ነው አደለ፣ እንደዚህ የምትሆኑት እና በዚህ ቤ ብታደርጉት ጥሩ ነው ብዬ አስባለሁኝ። ሌላ ደግሞ ሄኒ ነው ሄኒ ትላንትና ስራ የለባችሁም ወይ ብሏል። እና አንዳንዴ የምንናገራቸውን ቃላቶች ዋጋ ያስከፍሉናል። የእውነት አሁን እቺ እንትን እንደተናገረ ነው መሰለኝ፣ ቪዲዮን እየተጫነው ማለት ነው። ቢያዳምጠው ያቺን ፓርት ቆርጦ ያወጣት ነበረ። ስራ የለባችሁም ወይ ያለ ነበረ። እና አብዛኛው ኦዲየንስ ከነሱ በላይ የእውነት የሚጨነቁ ናቸው። እውነቱ ለመናገር የእነሱ ደስታ የእነሱ መለወጥ የእነሱ እውቀት ከፍተኛ ደረጃ ደርሰው ለማየት የሚፈልጉ ኦዲየንሶች ናቸው እና ሁሉም በአንድ ጅምላ በአጨፋጭፍ ጥሩ ነው። በስነስርዓት ስነስርዓት ጨዋ ቤተሰብ ያሳደገን ኦዲየንሶች አሉት አሏቸው። የጭርቃ ፋሚሊ ማለት ነው። በጣም በስነስርዓት የመጡበትን ያረሱ ትወንቲ ፎር ሃውር ኦንላይን ላይ የማይገኙ የማያወሩ ማለት ነው። በስራ ተጠምደው ባላቸው ሰዓት እናንተ በምትሰሩትን ባዩትን ልክ አስተያየት የሚሰጡ አሉ እና ሁሉንም በአንድ ጭፍጨፋ ባጨፈጭፈን ጥሩ ነው። ሄኖክ ይቅርታ እንደምትጠይቅ አህብ ተስፋ አደርጋለሁኝ። ምክንያቱም ሄደው ብል ፎቶ እየዘቀዘቁት ነበረና፣ አንዳንዴ ሰውን በስድብ አይመለስም። እሱ አጠፋ ብላችሁ እናንተን ባታጠፉ፣ የእውነት በሰው ሲሳደብ ሲመጣ እናንተ በፍቅር መመለስ ይሄንን ብትለምዱ ጥሩ ነው። እናንተ ማሸነፍ አለባችሁ። አሁን እነሱ አጠገባቸው ያሉትን ማስታረቅ አልቻሉም፣ መንገዱን አላወቁበትም። ሶ እናንተ ትችላላችሁ። ለምን በቃ ሁሉም በሁለት አንድ እያያችሁ በፍቅር ጥሩ ጥሩ የሆነ ጽሑፍ፣ ጥሩ ጥሩ የሆነትን ቃላትን ብታወጡ እነ ልጆች ለውስጥ የማይገቡም፣ እንደዚህም አይሆኑም፣ ይታረቃሉ ማለት ነው። አሁን እነሱ ሁለታቸው ላይ ያለው ምንድን ነው? እልህ ነው። የእውነት እልህ በጣም አለባቸው፣ እልህ አለባቸው። ሌላ ደግሞ ቤዚ ናት። ቤዚ ትላንትና በለቀቀችው በተለቀቀው ቪዲዮ ላይ ሀይሚን ምስጢሩን አውጪው እያላችሁ ነው። እና አንዳንዴ ልቦናችን ይስጠን በእውነት የእኛ ምስጢር የእኛ ገመና ሸፍነን የሰው ገመና ለማየት ለመስማት የምቸኩል አቤ ስንቶቻችን አለን? በስመ አብ እና ቤዚ ዛሬ አወጣች ማለት ነገ ሀይሚ ታወጣለች ማለት አይደለም። እንደ የመልካችን አስተሳሰባችንም ይለያያል። ቤዚ እያወጣችበትን የራሷ ሪዝ ሊኖራት ይችላል። ቅመማ ያልተናገረችበትን የራሷ ምክንያት ሊኖራት ይችላል። ሶ እናንተ በሰ ህይወት ገብታችሁ ባትፈተፍቱ ጥሩ ነው። እሷ ማይሆን በቃ አይምራ ውስጥ የሌለውን ሀሳብ ባታመጧላት ጥሩ ነው ብዬ አስባለሁኝ። እነኝ ልጆች እመኑኝ፣ መታረቃቸው አይቀርም። የጊዜው ርዝመት ቢሆንም አሁንም አልተጣሉም። ያለ መግባባት ነው። እልህ አለ ውስጣቸው ላይ እና እልህ ነው በቀ